ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምናላችሁ። በጣና ቴሌቪዥን እየተዘጋጀ የሚቀርበው የጀግኖች አምባ የተሰኘው ፕሮግራማችን ተጀምሯል። በዛሬው ፕሮግራማችን እንግዲህ አርበኛ ጋብዘንላችኋል። አርበኛችን የአማራ ፋኖ ጎንደር ጠቅላይ ግዛት ከፍተኛ አመራርና የሜጀር ጄኔራል ውባንት አባተ ተወርዋሪ ክፍለ ጦር አዛዥ ነው። እንግዲህ አርበኛ ጌታ ሰው በሬ በቀጥታ የስልክ መስመራችን ተገኝቶ ስላ ያለው ወቅታዊ የትግል ሁኔታ ማብራሪያዎችን ይሰጠናል ማለት ነው። በተለያዩ ጥያቄዎች ላይ የተወያየን ቆይታ እናደርጋለን። አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። አርበኛ ጌታ ሰው በሬ በቅድሚያ ለዚህ ቃለምልልስ ፈቃደኛ ሆነው ስለተገኘ በጣና ቴሌቪዥን አድማጭ ተመልካቾች ስም ከልብ አመሰግናለሁ። እንደምን አለ? እግዚአብሔር ይመስገን። እኔም አመሰግናለሁ፣ ወንድም አመሰግናለሁ። እንዲያው ወደ ዋናው ጥያቄያችን ከመግባታችን በፊት የሜጀር ጄኔራል ውባንተ ተወርዋሪ ክፍለ ጦር አሁናዊ ቁመናው እንዴት ይገለጻል? በተለያዩ ቀጠናዎች እንደሚንቀሳቀስ ይታወቃልና አጠቃላይ ያለበት ቁመና እንዴት ይገለጻል? አመሰግናለሁ። የሜጀር ጀነራል ወባንታ አባተ ተወሯሪ ክፍለ ጦር ፈርቀዳጅ ለአንድነት አርማ የሆነ በየቦታው በመሄድ ጠላትን በማርበትበት ጠላትን በማሸበር እንዲሁም ደግሞ እያለንበት ቀጠና ለወንድሞቻችን አሪያ በመሆን ከፊት በመግባት ወንድሞቻችንን በማሰለፍ አንድነትንም በማጠናከር የምትታወቅ ኃይል ነች። አሁንም በዛው ልክ ነው እየቀጠለ ያለው በሴንተራል ጎንደርም ወደዚህ ወደ በራው ወደ ቋራው መስመርም እንደገና ደግሞ ወደዚህ ወደ ጋይንትም በሶስቱም አቅጣጫ ነው ኃይላችን ያለው። አጠናክረን ከትላንቱ በተሻለ መንገድ የሄድን እንዳለ እንዲታወቅ እንፈልጋለን። ይሄ ሀይል ሁለገባ ሀይል ነው። ተወርዋሪ ሀይል ነው። በየትኛውም ቦታ እየገባ ወንድሞቹን በማገዝ ወንድሞቹ ጋራ አውደ ውጊያ በማድረግ እንዲሁም ክፍተቶች ሲኖሩም ክፍተቶቹን በመሸፈን በተቻለ መጠን አንድነት ገዝፎ እንዲሄድ እያደረገ ያለ ሀይል ነው። ቤዝ የለውም። ቤዙ የትኛውም የአማራ አካባቢ የትኛውም በጌ ምድር ነው ያለ አደረጃጀት ትላንት ዛሬ በደንብ ጠንክሮ እየሄደ ያለ ሀይል እንደሆነ እንዲታወቅ እንፈልጋለን። በዛ ልክ እየሄድን እንዳለ ማሳወቅም እንወዳለን። አመሰግናለሁ። አርበኛ እንዲሁ አጠቃላይ ወደ ጥያቄ ልግባና በተለይ በአማራ ፋኖ መካከል የሀሳብ ልዩነት በተለይ የተፈጠረውን የአሰላለፍ ልዩነት ተከትሎ የመጡ እርስ በርስ የመበላላት የሚመስሉ አይነት ነገሮች በተለይ ከኋላ የምናስታውሳቸውን ታሪኮች የሚደግም አይነት ኢሀፓና በ መኢሶን ፋተግ ውስጥ ደርግ ራሱን አጠነከረ ይለናል ታሪክና አሁንም ቢሆን ለብልጽግና መጠቀሚያ ለመሆን የሚፈልግ በራሱ በተለይ ደግሞ ስሜታዊ በተሞላበት መንገድ እርስ በርስ ጦርነት ውስጥ የመግባት ፍላጎት ያላቸው አካላቶች ከያቅጣጫው ይታያሉ እና ይህ ነገር እንዴት ነው? በተለይ ይሄ ህዝብ አሁን ያለበት ሁኔታ ይህንን እንዴት ነው ማለፍ የሚቻለው? በሰከነ መንገድ መነጋገር ካልተቻለ የልዩነት ሀሳቦችን በውይይት መፍታት ካልተቻለ የሚመጣው አደጋ ምንድን ነው የሚለውንም፣ እንደው በእናንተ በኩልስ መፍትሄው ምን ይሆናል ብላችሁ ነው የምታስቡት፣ እዛ ላይ እየሰራችሁበት ያለው ስራ ምንድን ነው የሚለውንም ብታብራራልኝ። ዌል አመሰግናለሁ። አንድነትን በመፈለግ እንደኛ የተንከራተተ የለም። በተለይ የጎንደር ጠቅላይ ግዛት እዝ እና አፋድ በተደጋጋሚ ለአንድነት እጃችን ዘርግተን መለመናችን የአደባባይ ሚስጥር ነው። በተለይ በተለይ እንደ ጎንደር ጠቅላይ ግዛት ህዝብ በተደጋጋሚ እየተበደልን በደላችን ወደ ጎን እየተውን ሁሌም ቢሆን አንድንሆን ሆን እያልን ስንጠራ መኖራችንም ይታወቃል። ኢብን ሜጀር ጀነራል ውባንታ አባተ ተዋክበው እንደሞተብን እያወቅን አዋክበው ካስገደሉት ወንድሞቻችን ጋር ለአንድነት ስንል እነ መምህር ምህረት አሳየ እነ ፊት አውራሪ ቤዛ እና ነቄስ ጌታ ሰውን የመሰሉ ወንድሞቻችን አጠን አሁንም ለአንድነት ራሳችን አሳልፈን ሰጠናል። ስንለምን ቆይተናል። አሁንም ቢሆን መተኪያ የሌለውን ሜጀር ጀነራል ከፍ ያለው ደስ የናጠል ለአንድነታችን ቤታችን ክፍት ነው። ምንጊዜም ቢሆን አላማችን አንድና አንድ የአማራን ህዝብ ካለበት ችግር፣ መከራ፣ ስቃይ ማላቀቅ ነው። ለዚህም ደግሞ አንድነት ትልቁ የማሸነፊያ ማሳያ ስለሆነ ቅድመ ሁኔታ ሳይኖረን ለአንድነት እየሰራን እንዳለ ይሄ የአደባባይ ሚስጥር ነው። ሁሉም የሚያውቀው ጉዳይ ነው። ነገር ግን ይህን ሁሉ ትዕግስት የአንድነት ፍላጎት እያሳየን ከኛ ተቋም በተቃራኒ ያሉ ወንድሞቻችን ወይም ተቋማት እስካሁን ሰዓት ድረስ በሚዲያ ጋጋታ እና አንዳንድ ቦታ ደግሞ በአካል ትንኮሳዎችን እያየን ነው ያለ ነው። አንዳንድ አመራሮች አባላት አጸያፊ ቃላትን ሲጠቀሙም እርስ በርስ እንድንጋጭ ቅስቀሳዎችንም ሲያደርጉ እየታዩ እንዳለ ማንም የሚያየው ነው። ያው በምንድነው በቲክቶክም በሚዲያ በተለያዩ ሶሻል ሚዲያዎች እንቅስቃሴዎች ሲደረጉ እየታዩ ያሉ እና ሆኖም ከእንደዚህ አይነት አላስፈላጊ ድርጊት ሁሉም እንዲቆጠብ እኔ አደራ ማለት እወዳለሁ። ቢቻል አንድነቱን በአስቸኳይ እንዲያልቅ እንድንሰራ ሁሉም አካል የድርሻውን ቢወጣ እኔ መልካም ነው ብዬ ነው የማስበው። አንድ እንኳን ባንሆን ልዩነቶቻችን ጌጦቻችን እንደሆኑ ነው እኔ የእውነት ለመናገር የሚረዳኝ። ሁሉም አመራር የድርሻውን በዚህ ጉዳይ ላይ ይወጣ ዘንድ እኔ አደራ ማለት ነው የምፈልገው። በተለይ በተለይ እንደ ጎንደር አንድ ከሌላ አካል አንድነትን ከሌላ ቦታ መጥቶ እንዲሰራልን አንድነትን እንዲመሰረትልን ሳንፈቅድ ቤታችን ዘግተን ተነጋግረን እኔ ብንፈታ ደስ ይለኛል። የዛን ያክል የገዘፈ ችግር አንድ የማያደርገን ችግር አለ ብዬ እኔ አላምንም። አንድ መታወቅ ያለበት በዚሁ አጋጣሚ ታች ሰራዊት ላይ ምንም አይነት ችግር የለም። የአመራሩ ተቀራርቦ አለመስራት አለመወያየት ይሆናል እንጂ ሰራዊታችን ላይ ምንም አይነት ችግር እንደሌለ መታወቅ መቻል አለበት። አብሮ እየገባ ነው። አብሮ እየተዋጋ ነው። አብሮ ያገኘውን እየበላ ነው። አብሮ እየጠጣ ነው። ምናልባት በተተኳሽ እያንዳንዱ የሚያቀርበውም እንደ ተቋም ሊወስድ ይችላል እንጂ ከዛ ውጭ ግን ባሉት ነገሮች አብሮ ማህበራዊ ሕይወቱን እያስቀጠለ እንዳለ እኔ መታወቅ መቻል ያለበት እንዲያውም አንድ በጣም የገረመኝ ከአንዱ ተቋም ሆኖ ተተኳሽ ተጠጦ የአንዱ ተቋም የሌለው ሆኖ ሰራዊት መጥቶ ሲያካፍል ሁሉ ያየውበት ሁሉ አጋጣሚ አለና በዚህ ልክ እየተኬደ ያለን ሰራዊት ከላይ ያለን አመራሮች ባለመቀራረብ፣ ባለመግባባት እንዲሁም ደግሞ ከላይ የራሳችን ኢንተረስት ለማሟላት ስንል ብዙዎቻችን ታች ያለን ሰራዊት እየረበሽን ያለና እንዲያው ራሳችን ቤት በማንገብቶ እንዲፈተፍት ባለመፍቀድ ያለብንን ችግር ቁጭ ብለን አውርተን እንድንዘጋ እኔ ማሳሰብ እፈልጋለሁ። ከዚህ ውጭ ህዝቡ ሊያሳስበን ይገባል። ያልተፈለገ እንግልት ውስጥ እየገባ ነው። በእኛ አንድ አለመሆን እያሰቃየ ነው ነው መደበኛ ጠላት አሰቃይቶት እኛም ወዳልተፈለገ ስቃይ እየከተት ነው ነው ያለን እና እንዲያው በአስቸኳይ ተቀራርበን አውርተን አንድነታችን እንድንጨርስ አንድነታችን ቤታችን እንድንሰራ እኔ አደራ ማለት ነው የምፈልገው። ኦልሬዲ ህዝባችን ሐይቃችን ነው። አንዱ ሜጀር ጀነራል ባንታ ባታ የሚላት ነገር አለች። ህዝባችን ሐይቃችን ነው። እኛ ደግሞ አሳ ነን። አሳ ከሐይቅ ከወጣ ለሰከንድም እንደማይቆዩላ እኛም ከህዝባችን ከተለየን መቀጠል እንደማንችል ሁሉ ታውቆ በአስቸኳይ አንድነታችን ሰርተን ህዝባችንም ብናስደስተው ይገባል ማለት ትፈልጋለሁ። አመሰግናለሁ። ወንድ ማለት አመሰግናለሁ። አርበኛ እንደው ከአንድነቱ ጋር ተያይዞ በተለይ የጣልቃ ገብ እጆች በተደጋጋሚ ትችት ይቀርብባቸዋል። በተለይ ታጋዩ አመራሩ በራሱ አለመወሰን፣ ብሎም ደግሞ ቅድም እንደተባለው ስሜታዊነት፣ ከዛ ውጭ ደግሞ የተለያዩ አካላቶች ጣልቃ ገብተዋል በዚህ ጦርነት ላይ። ይህንን የውክልና ጦርነት ማድረግ የሚፈልጉ አካላቶች አሉ ይባላል እና እነዚህ እነዚህና ሌሎች ተጨማሪ ምክንያቶች እየተፈጠሩ በተለይ ደግሞ ታገው የወጣው አማራ ነፃ ለማውጣት ነው። አማራን ነፃ ለማውጣት የወጣ አካል ደግሞ ከጣልቃ ገብጆች በተጨማሪ በስልጣን ክፍፍል፣ በተለያየ ነገር ሽኩቻ ውስጥ የተገባበት መንገድ እንዳለም በግልጽ የሚታይ ነው እና አጠቃላይ በተለይ አሁን ትግል ላይ ነው ያለ ነው ስልጣንም ሌሎች ነገሮችም ዝናም ከሆነ እንዲሁ አሁን ላይ የሚሆንበት ጊዜ ነው ወይ? ከዚህ አኳያስ የእናንተ ግምግማ እንዴት ነው? ማለት የግል ፍላጎታቸውን ከአማራ ህዝብ የህሉና ትግል ጋር አብረው ያጃመሉ አካላቶች ትግሉን እየፈተኑት ነው ተብሎ ይታመናል እና ወቅቱ ስነው ወይ ተገቢ ስነው ወይ የሚለውንም እንዲ አብረህ ብታነሳልኝ አመሰግናለሁ። በማይነት ነው። አደራ ነው የተጣለብን እና ሁኔታዎችን ለማመቻቸት በሚመጥ ነው በልኩ በብቃቱ በችሎታው እንዲገባ እነዛን ለማመቻቸት ነው አሁን እየታገልን ያለ ነው። አሁን የመጀመሪያው የመኖር ያለመኖር የህልውና አደጋ ውስጥን ያለ ነው። ያንን ለማረጋገጥ ያንን የመጣብንን ችግ ለመቅረፍ ነው እየታገልን ያለ ነው። ስለዚህ ሸክመን ያለ ነው። ይህን ማንም ማወቅ መቻል አለበት። ነገር ግን እንደተናገርኩት ከፊት በየመክሊቱ መቀመጥ ያለበት ቦታ ላይ እንዲቀመጥም በዚሁ መንገድ ህገ ምድር ከዚህ በኋላ የምፈልገው በህገ ምድር ያሉ የፋኖ አመራሮች ከየትኛውም አካባቢ ከየትኛውም ማዶ ሆኖ የሚዘውረውን ዘዋሪ አቁም ብሎ ከወንድሙ ጋር ነው እኔ ቁጭ ብሎ መምከር መወያየት መቻል ያለበት። እንግዲህ ሀ ብለን የጎንደርን ተቋም ስንመሰረት ጀምሮ ጣልቃ ገብነቶች ነበሩ። ማንም በአደባባይ የሚያውቀው ነው። እንግዲህ እነ ሜጀር ጀነራል ባንታባተ በነበሩበት ሰዓት እኔ የማንም ተከፋይ አይደለውም የወጣውት ለአማራ ህዝብ ነው። ተጠሪነት የሚያማራ ህዝብ ነው ብሎ በዛ ልክ ሲናገርበት፣ አሁንም እነዛ እጆች በዚህ ትግል ውስጥ ምንድን ነው የኔ ማን እንፈልግ ማንም እየገባ እየፈተፈተ እኔ የትግላችንን መስመር ወዳልተፈለገ መንገድ እየወሰደ እዚህ ደረጃ ደርሰናል። እውነት ለመናገር መሬት ላይ ያለው እያንዳንዱ የፋኖ አመራር ለሰከንድ እንኳን ካልተደዋወለ ካልተጠያየቀ የሚያመው ነው የነበረው አሁን ላይ ግን በጣልቃ ገብነት ወረደ ወዳልተፈለገ ነገር ሁሉ እንድንገባ ተደርጓል። እና ሁሉም አመራር ከእንደዚህ አይነት ነገር ራሱን አጽድቶ ቆሞ፣ በራሱ እግር ቆሞ ወንድሙ ጋር ተነጋግሮ እኔ መስራት መቻል አለበት። እና አርበኛ ደረጀ እና አርበኛ ሐፍቴ እና አርበኛ ሰለሞን እኔ ይቅርታ ያው ያልጠራዋቸው ሁሉ እና አርበኛ ጸዳሉ፣ ሌሎቹም አብሮ ሲበሉ አብሮ ሲጠጣ አብሮ ስላ ቢሆን ወደ ኋላ ብንመለስ ወደ ቀደመ ታሪካችን ብንመለስ እና የአማራን ሕዝብ ብሎም በተለየ የጎንደርን ሕዝብ ከዚህ በላይ ባናት ለቅቅ ሰው በናት ደማ ኔ ደስ ይለኛል። በዛ ልክ እንዲመለስ ነው ወንድም አለ ማስተላለፍ ፈልገው መልዕክት። እጅግ አድርጌ ነው የማመሰግነው። አርበኛ ጌታ ሰው በሬ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የሜጀር ጀኔራል ውባንት አባተ ተወርዋሪ ክፍለ ጦር አዛዥ ለሰጠን ወቅታዊ ማብራሪያ ከልብ እናመሰግናለን። በተለያዩ ጊዜያትም እንግዲህ የተለያዩ ሀሳቦችን እያነሳን ውይይታችን የሚቀጥል ይሆናል ማለት ነው። ለዛሬው በዚህ እናጠናቅቃለን። ክብር ይስጥልኝ አመሰግናለሁ።